ቴህራንን እናነዳታለን። ከቁጥጥር የወጣው ታላቅ ጦርነት የእስራኤል ዛቻና አስፈሪው የኒዩክለር ጦር አደጋ። ሰኔ 14 25፣ በኢራንና በእስራኤል መካከል ያለው ግጭት አደገኛ ምዕራፍ ላይ ደርሷል። እስራኤል ቴህራን ትቃጠል የሚል ማስጠንቀቂያ ማውጣቷ ለአስርት ዓመታት በዘለቀው ጦርነት ውስጥ አዲስና አደገኛ ምዕራፍ መጀመሩን ያመለክታል። ይህ ጽሑፍ የቀረበው የጊዜውን ውጥረት፣ የእስራኤል ማስጠንቀቂያ አንድምታና የመካከለኛው ምስራቅ አልፎ ተርፎም ዓለምን ሊያናጋ የሚችል ሰፊ የክልላዊ ግጭት አደጋዎችን ይተነትናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች ዝርዝር መረጃውን እንደሚከተለው የምናደርስላችሁናል። እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው የስካውኑ ክስተቶች ማፕ የቅርብ ጊዜው የኢራን እስራኤል ግጭት የጀመረው እስራኤል ሰኔ 13 225 ላይን በተባለ መጠነ ሰፊ ወታደራዊ ዘመቻ ነው። እስራኤል የኢራንን የኒኩሌር ተቋማትን ናታንስ፣ ፎርዶና እንዲሁም ደግሞ ወታደራዊ ካምፖችንና ቁልፍ አዛዦችን በቦምብ ደበደበች። የኢራን መንግስታዊ ሚዲያ እንደዘገበው ከሆነ ጥቃቱ ቢያንስ 78 ሰዎችን ሲገል ከነዚህም ውስጥ ከፍተኛ የኢራን አብዮታዊ ጠባቂ ጓድ እንደ ሙሐመድ ባሪ ሆሴን ሳሊ እንዲሁም ደግሞ በቴህራን የመኖሪያ ግቢ ውስጥ የነበሩ ሀያ ህጻናት ይገኙበታል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ለእስራኤል ህልውና አስፈላጊ ሲሉ የኢራንን የኒውክሌር ምኞቶች ለማስቆም እንደ ቅድመ ጥንቃቄ ያደረጉት ጥቃት አስረድተዋል። ኢራን ወዲያውኑ ምላሽ ሰጠች። በሰኔ 13 እና 14 በመቶዎች የሚቆጠሩ ባላስቲክ ሚሳኤሎች እና ድሮኖችን በእስራኤል ላይ አስወነጨፈች። ፍንዳታዎች ኢየሩሳሌም፣ ቴላቪቭ እና ራማት ጋን ላይ ተሰምተዋል። ቢያንስ በዚህም ሶስት ሰዎች ሲሞቱ በደርዘን የሚቆጠሩ ደግሞ ቆስለዋል። የኢራን ከፍተኛ መሪ አያቶላ አሊ ካማኒ ከባድ ቅጣት እንደሚመጣ ዛቱ። አይአርጂሲ ጥቃቶቹ ለእስራኤል ጥቃት ቀጥተኛ ምላሽ መሆኑን አረጋግጠዋል። ኢራን በአቅራቢያዋ ከሚገኘው የሳልማስ ድንበር አቅራቢያ የእስራኤልን ድሮኖች መታመጣሏን የገለጸች ሲሆን የኒኩለር ተቋማቶቿ ላይ የደረሰው ጉዳት አነስተኛ ቢሆንም የአየር መከላከያና ሚሳኤል አቅሟ ግን በእጅጉ እንደተዳከመም ተዘግበዋል። ይህ ሁላ ግጭት በሚካሄድበት ወቅት እስራኤል ቴህራንን ትቃጠል የሚል ከባድ ማስጠንቀቂያ ሰጥታለች። ይህ መግለጫ ከከፍተኛ የእስራኤል ባለስልጣናት የመጣ ሲሆን ኢራን የመልሶ ማጥቃት ምላሿን ከቀጠለች እስራኤል በቴህራን ዋና ከተማና ቁልፍ መሰረተ ልማቶች ላይ ጥቃቶችን ለማጠናከር ዝግጁ መሆኗን የሚያሳይ ነው። የእስራኤል ቴህራን ትቃጠል የሚለው ማስጠንቀቂያ ትርጉምና እንድምታ። እስራኤል ቴህራንን እናቃጥላለን የሚለው ማስጠንቀቂያ የቃላት ብቻ ሳይሆን ኢራን የኒኩለር ኃይል እንዳትሆን ለመከላከል ከረዥም ጊዜ በተያያዘው ስትራቴጂካዊ አቋም ላይ የተመሰረተ ነው። ማስጠንቀቂያው የወጣው እስራኤል የኢራንን ና ወታደራዊ አቅም ካዳከመች በኋላ ሲሆን ይህም ቴራንን ተጋላጭ ቢያደርግም ግትር አድርጓታል። ይህ አረግ እስራኤል የኢራንን ፖለቲካዊና ኢኮኖሚያዊ እንብርት ቴራንን፣ ምናልባትም የመንግስት ህንፃዎችን፣ የኃይል ማመንጫዎችን ወይም ደግሞ የሲቪል አካባቢዎችን መምታት ጫናውን ከፍ ለማድረግ ዝግጁ መሆኗን ይጠቁመዋል። ይህ የአነጋገር ዘይቤ መባባስ በርካታ አንድምታዎች አሉት። ስነ ልቦናዊ ጦርነት፦ ማስጠንቀቂያው እስራኤል ወታደራዊ ኢላማዎችን አልፋ የሲቪል መሰረት ልማቶችን ሊያነጣጥር እንደሚችል የሚያሳይ ሲሆን፣ ይህም በኢራን ከፍተኛ ሞትና የኢኮኖሚ ውድቀትን ሊያስከትል ይችላል። ለአጋሮችና ተቃዋሚዎች ስትራቴጂካዊ መልእክት መግለጫው የእስራኤል ውስጣዊ ህዝብና አጋሮችን በተለይም የአሜሪካን ቁርጠኝነት ያረጋግጣል። እንዲሁም ደግሞ የኢራንን አመራር ያስፈራራል የኢራን አጋሮችን እንደ ሂዝቦላና ሁቲዎችን ተጨማሪ ተሳትፎ ከባድ መዘዞችን እንደሚያስከትል ያስጠነቅቃል። የኢራን እስራኤል ግጭት አሁን ወደ ሰፊ ጦርነት አፋፍ ላይ የደረሰ ሲሆን የመካከለኛው ምስራቅንና ዓለም አቀፍ ደህንነትን ሊቀይሩ የሚችሉ በርካታ አደጋዎችን ይፈጥራል። ዋና ዋናዎቹ አደጋዎች የሚከተሉ ናቸው። የክልላዊ ግጭት መስፋፋት ኢራን አሜሪካ፣ እንግሊዝና ፈረንሳይ ጣልቃ ከገቡ መሠረቶቻቸውን ኢላማ እንደምታደርግ ማስፈራራቷ የክልላዊ ግጭት አደጋን ያሳያል። የኢራን ተኪዎች እንደ የመኑ ሁቲዎች በቅርቡ በእስራኤል ላይ ሚሳኤል የተኮሱ ሌሎች አካላትን ሊያስገቡ ይችላሉ። ሂዝቦላ ቢዳከምን በሊባኖስ ውስጥ አሁንም ኃይለኛ ኃይል ሲሆን ማንኛውም የተቀናጀ ጥቃት የእስራኤልን የአየር መከላከያ ሊያዳክም ይችላል። በተቃራኒው የእስራኤል ጥቃቶች በሶሪያ ወይም በኢራቅ የሚገኙ የኢራን አጋሮችን ኢላማ ካደረጉ ተጨማሪ የመንግስትና የመንግስታዊ ያልሆኑ አካላትን ሊያስገቡ የሚችሉ የመልሶ ማጥቃት እርምጃዎችን ሊያስከትል ይችላል። የባሕረ ሰላጤው አረብ ግዛቶች ሳውዲ አረቢያና ዩናይትድ አረብ ኤሚሬትስን ጨምሮ አጣብቂኝ ውስጥ ናቸው። የአሜሪካና ና ዓለም አቀፍ ኃይሎች ተሳትፎ የአሜሪካ ሚና ወሳኝ ተለዋጭ ሆኖ ይቆያል። አሜሪካ የእስራኤል ሚሳይሎች በፖርትዮት ና ታድ ሲስተሞች በመጥለፍ ረገድ ብትረዳም በእስራኤል ጥቃቶች ቀጥተኛ ተሳትፎዋን ክዳለች። ሆኖም ኢራን በኳታር፣ ባህሬን ወይንም ዮርዳኖስ የሚገኙ የአሜሪካ መሰረተ ልማቶች ኢላማ እንደምታደርግ ማስፈራቷ ዋሽንግተንን ወደ ንቁ ሚና ሊያስገባት ይችላል። ይህም ወደ ቀጥተኛ የአሜሪካ ኢራን ግጭት ሊያመራ ይችላል። ይህ ዓለም አቀፋዊ አንድምታ ይኖረዋል። የኃይል ገበያዎች መቋረጥና ከሩሲያና ከቻይና ጋር ውጥረት መጨመርን ጨምሮ፣ ሁለቱም የእስራኤልን ድርጊት አውግዘዋል። የተባበሩት መንግስታት፣ እንግሊዝ፣ ፈረንሳይ ና ሌሎች ዓለም አቀፍ አካላት መረጋጋትን አሳስበዋል፣ ነገር ግን ተጽዕኗቸው ውስን ነው። የሰብአዊና ኢኮኖሚያዊ ውድቀት በኢራን ከ320 በላይ ሰዎች የቆሰሉ ሲሆን በእስራኤል ደግሞ ሰፊ ጉዳት ደርሷል። ተጨማሪ መባባስ በተለይም እስራኤል የቴሄራንን ሲቪል መሰረተ ልማት ኢላማ ካደረገች በሺዎች የሚቆጠሩ ሰዎችን ሊገድልና በኢራን ውስጥ የሰብአዊ ቀውስ ሊያስከትል ይችላል። ተጨማሪ መባባስ በተለይም እስራኤል የቴህራን መሰረተ ልማት ኢላማ ካደረገች በሺዎች የሚቆጠሩ ሰዎች ሊገደሉና በኢራን ውስጥ የሰብአዊ ቀውስ ሊያስከትል ይችላል። መፈናቀል፣ የምግብ እጥረትና የተጨናነቁ የህክምና ቦታዎች ኢራንን ከውስጥ ሊጎዷት ይችላል። ይህም ደግሞ በመንግስት ላይ አመፅ ሊያስነሳ ይችላል። ኢኮኖሚያዊ በሆነ መልኩ ግጭቱ አለም አቀፍ ገበያዎችን ያሰጋል። ኢራን በሆርሙዝ ባህረ ሰላጤ በኩል የነዳጅ ፍሰትን የማቋረጥ አቅም አላት። ይህም 20 ፐርሰንት የሚሆነው የዓለም ነዳጅ የሚያልፍበት ሲሆን የኃይል ዋጋን ሊያሳድግ ይችላል። የእስራኤል ኢኮኖሚ ከሐማስና ከሂዝቦላ ጋር ባለው ግጭት የተዳከመው ከንግድ መቋረጥና ከባህል ሀብቶች እምነት መንሸራሸር ተጨማሪ ጫናን ይገጥመዋል። የኢራን ወደ ያልተመጣጠነ ጦርነት መሸጋገር የተለመደው ወታደራዊ አቋሟ እየተዳከመ በመምጣቱ ኢራን ወደ ሳይበር ጥቃቶች፣ ተኪ ጥቃቶችና እስራኤልና አሜሪካን በዓለም አቀፍ ደረጃ ኢላማ ያደረገ ሽብርተኝነትን ጨምሮ ወደ ድብቅ ጦርነት ልትዞር ትችላለች። በኤክስ ላይ ያሉ ጽሁፎች ኢራን ኃይሎቿን እያደራጀች መሆኑን ያመለክታሉ። ምናልባትም የተለመደው መልሶ ማጥቃት እየተዘጋጀ ይሆናል። ይህ የእስራኤል ኤምባሲዎች የአሜሪካን ወታደራዊ ሰራተኞችን፣ ወይም ደግሞ በአጋር አገሮች ውስጥ ያሉ ወሳኝ መሰረተ ልማቶችን ኢላማ ማድረግን ሊያስከትል ይችላል። ይህም ግጭቱን ከቀጥተኛ ወታደራዊ ተሳትፎ በላይ ያራዝማል። የኒውክለር ግጭት ስጋት የእስራኤል ጥቃቶች የኢራንን የኒውክለር መርሃ ግብር ቢያዘገዩም አልቀረላትም የኢራን በህይወት የተረፉ የኒዩክለር ሳይንቲስቶችና ተቋማት በተለይም ቴህራን የህልውና ስጋት ከተሰማት የጦር መሳሪያ የማምረት ጥረቶችን ሊያፋጥኑ ይችላሉ። የኒኩለር ኃይል ያላት ኢራን የክልላዊ ሚዛን መሰረቱን ትቀይራለች። ምናልባትም እስራኤልን ይበልጥ ከባድ እርምጃዎችን የኒኩለር አማራጮችን ጨምሮ እንድታስብ ሊያነሳሳት ይችላል። ምንም እንኳን ይህ የራቀ ግን አደገኛ ድል ቢሆንም እስራኤል የኢራንን የኒኩለርና ወታደራዊ መሰረት ልማት ኢላማ በማድረግ ስልታዊ ድል አስመዝግባለች። ነገር ግን ስልታዊ ስህተቶችን ሊያስከትሉ ይችላል። የኢራን የተዳከመው ሁኔታ ወዲያውኑ የሚታየውን ወታደራዊ ምላሽ ይገድባል። የግጭቱ አቅጣጫ በበርካታ ነገሮች ላይ የተመሰረተ ነው። ኢራን የተገደበ ምሳሌያዊ ምላሽ ከመረጠች አቋሟን ለመገንባት ጊዜ ታገኛለች። እንደ የአሜሪካ ያሉ መሰረተ ልማቶች ላይ ኢላማ ማድረግ ይበልጥ ጠበኛ ምላሽ ግጭቱን ከቁጥጥር ውጪ ያደርገዋል። የአሜሪካ ፖሊሲ የባይደን አስተዳደር በወታደራዊ ዘመቻ ሙሉ በሙሉ ለመሳተፍ አለመፈለጉ የውስጣዊ ፖለቲካ ገደቦችን ያሳያል። ነገር ግን ከእስራኤልና ኮንግሬስ የሚመጣ ጫና ጠንካራ አቋም እንድትይዝ ሊያስገድዳት ይችላል። ዓለም አቀፍ ዲፕሎማሲ፣ በተባበሩት መንግስታት ወይንም እንደ ኦማን ባሉ ገለልተኛ አስታራቂዎች የሚደረጉ ጥረቶች ለውይይት መንገድ ሊፈጥሩ ይችላል፣ ምንም እንኳን በአሁኑ ጊዜ የትኛውም ወገን ለድርድር ክፍት ባይመስልም። ቴህራን ትቃጠል የሚለው አነጋገር የእስራኤል ወታደራዊ የበላይነት በራስ መተማመንን ያሳያል። የኢራን አመራር የውስጥና የውጭ ጫናዎች እያጋጠመው አገዛዙን ለማስቀጠል ተጨማሪ ውድመት ቢደርስበትም እንኳን ቁርጠኝነቱን ሊያጠናክር ይችላል። መደምደሚያ፣ ጥፋትን ማስወገድ የኢራን እስራኤል ግጭት በእስራኤል ጠበኛ ጥቃቶችና በኢራን የመልሶ ማጥቃት ሚሳኤሎች የተጋጋለ በአደገኛ መስቀለኛ መንገድ ላይ ይገኛል። ቴህራን ትቃጠላለች የሚለው ማስጠንቀቂያ ይህን ውጥረት የሚያንቀሳቅሰውን ከፍተኛ አደጋና የጋራ አለመተማመንን ያጠቃልላል። አደጋዎቹ የክልላዊ ጦርነት፣ አለም አቀፍ የኢኮኖሚ ውድቀትና የሰብአዊ ጥፋት፣ ውጥረቱን ለማስወገድ አስቸኳይ አለም አቀፍ እርምጃዎችን ይጠይቃል። ዲፕሎማሲያዊ መውጫ ከሌለ የመልሶ ማጥቃት ጥቃቱ አሁንም ይቀጥላል። ይህም ደግሞ ውድመት ብቻ ወደሚያስከትለው ግጭት ሊያመራ ይችላል። ለአሁኑ ዓለም እስራኤልና ኢራን ወደማይመለሱበት ደረጃ ሲቃረቡ እየተመለከታቸው ነው። መጪዎቹ ቀናት ሰላማዊ መፍትሄ እንደሚያሸንፍ ወይም መካከለኛው ምስራቅ ወደ ትርምስ ውስጥ እንደሚገባ ይወስናሉ። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና በዘገባውም በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸውን መረጃዎች ይዘን እንቀርባለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኖን እንዳይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለም ሕዝብ ይሆኑ